ኮሜንት ይህን ጥያቄ መልሱ። እስቲ ኮሜንት ላይ መልሱ ይህን ጥያቄ በቃ ይኸው ትምህርታችሁ አንድ እንዳልሆነ ግን ደግሞ አንድ ነን እያላችሁ እንደምታስመስሉ እንደምትዋሹ ይኸውና ማረጋገጫ። ክርስቶስና አብ ምንም ልዩነት የላቸውም። አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብላችሁ ታምናላቸው ወንድ እንደዛ ታምናላችሁ። በረከት ምን ብሎ እንደመለሰ ስሙ። አላምንም፣ እንደሱ አይደለም ትምህርታችን፣ እንደሱ አይደለም አያችሁ። አላምንም፣ ትምህርታችን እንደሱ አይደለም አያችሁ። ትምህርታችን እንደሱ አይደለም ይላል። ስለዚህ ከኤዘር ደጉ ኤዘር ተክሌ ኦር በረከት ዋሽተዋል፣ አይደለ አሁን ትምህርታችን ይሄ ነው የሚለውን ከሁለት አንዳቸው ዋሽተዋል እንጂ ሁለቱም ትክክል ሊሆኑ አይችሉም። ሁለቱም በዚህ ርስ ላይ አንድ አይነት ንግግር ከሌላቸው እና ንግግራቸው ደግሞ አንዱ ከአንዱ ጋር የሚጋጭ ከሆነ ወይ በረከት ነው ትክክል፣ ወይ ደግሞ ተክሌ ነው ትክክል። አሁን በረከት አይ እኔ እንደዚህ አላምንም፣ ትምህርታችን እንደዚህ አይደለም ማለት ስለዚህ፣ ባይዘ ትምህርታችን ሲል ተክሌን ኤክስክሉድ ያደረገ ማለት ነው ኢሚዲየትሊ ተክሌን አወጣ ከጨዋታ ለምን ተክሌ እንደዛ ነው የሚያምነው ወገኖች ወይ ቃሉ ይናገር ገጽ አምሳ አንድ ላይ ገብታችሁ የመጨረሻው እንትን ስቴትመንት ኢየሱስ አብም ወልድም ነው እንጂ ወልድ ማለት አብ ነው አብ ማለት ወልድ ነው አይደለም ስለዚህ ኢየሱስ አብም ወልድም ነው እንጂ አብ ወልድ ነው፣ ወልድ አብ ነው ማለት ትክክል አይደለም። እሺ አሁን በረከት በሌላ ጊዜ ደግሞ ከዚህኛው ኮንቨርዜሽን በኋላ ከዳኒ ጋር ካደረገው ከዚህኛው ኮንቨርዜሽን በኋላ የተናገረውን ነገር ደግሞ ላሰማችሁ። አባት ልጅ ነው፣ ልጅ አባት ነው የሚለው ዳንኤል የፈለሰፈው ተረት ነው። አያችሁ አባት ልጅ ነው፣ ልጅ አባት ነው የሚለው ዳንኤል የፈለሰ ወገኖቹ እንደው እንደው ስለ ፈጣሪ ፈጣሪ ብላችሁ ኦንሊ ጂሰሶች እንደው ስለ ፈጣሪ ብላችሁ አዲስ የበረከት ዘመን ኦንሊ ጂሰሶች ሳትሆኑ ቀድማችሁ ኦንሊ ጂሰስ የነበራችሁና የምታውቁ እንደው አብ ራሱ ወልድ ሆነ የሚለውን የደጉን ስብከት አታውቁትም። ተው ተክሌሽ፣ ተው ግን ይኸው ደጉ በሕይወት አለ። እሺ ላ ልጁ አብ ነው። እሺ፣ ልጁ አባት ከሆነ አለቃ ደግሞ ድሮ ስንት አባት ነው ያለው አለ አንድ አባት ደግሞ ማን ሆነ? ወልድ ሆነ። አለቃ አንድ አባት ደግሞ ማን ሆነ? ወልድ ሆነ። አያችሁ፣ ልጁ አባት ነው። ከዛ አንድ አባት ደግሞ ምን ሆነ? ወልድ ሆነ፣ ልጅ ሆነ። ተመልከቱ፣ ልጁ አብ ነው። አብ ደግሞ ወልድ ሆኗል። ይሄንን ይሄንን ትምህርት የዳንኤል ፍልስፍና ነው አለ ኦኬ ስለዚህ ከሁለት አንዳቸው የግድ ልክ መሆን አለባቸው እንጂ ሁለቱም ልክ አይሆኑም በዚህ ነገር ላይ ሁለቱም ትክክል ሊሆኑ አይችሉም እሺ ቶሚ እንዴት ነህ ሰላም ነው። እግዚአብሔር ይመስገን። ደህና ነህ? አለሁ እግዚአብሔር ይመስገን። ቆይታለሁ ማለት ሁሉ ሰላም። ኦንሊ ጂሰስ ነህ? የሐዋርያዊት እምነት ተከታይ ነህ? እንደዛ ነኝ። እሺ አብ ራሱ ወልድ ነው፣ ወልድ ራሱ አብ። ማለት ወልድ ነው፣ ወልድ ማለት አብ ነው የሚለውን ትምህርት ትቀበላለህ? ሁሉ ነገር ታብራራልኛለን ይሄ የእናንተ ትምህርት እኮ ነው። እኔ ለምን አብራራለሁ? አብ ማለት ወልድ ነው ወልድ ማለት አብ ነው የሚል ትምህርት አላችሁ። ያንን ትምህርት ትቀበላለህ? ይሄ ትምህርት አብ ወልድ ለምን እንደሆነ፣ ወልድ ደግሞ አብ ለምን እንደሆነ የራሱ የራሱን የቻለ እኮ እንትን አለው ትርጉም አለሁ። ግን እኔ ቀጥተኛ ጥያቄ ነው የጠየኩህ ለምሳሌ ለምሳሌ አንደኛው የእናንተ ቢሾፕ አብ ማለት ወልድ ነው፣ ወልድ ማለት አብ ነው ይላል። አንደኛው ሌላ ቄስ ደግሞ አይ እንደሱ ማለት ትክክል አይደለም፣ የእኛ ትምህርት እንደሱ አይደለም። አብ ወልድ ነው፣ ወልድ አብ ነው ማለት ስህተት ነው ይላል። ከሁለቱ የትኛው ነው ትክክለኛ ትምህርት? ሄሎ?

መክፈት ትችላለህ። ሌላ ዲቫይስ አንድ ሞባይል ብቻ ነው ያለኝ ሞባይል ላይ ነው ያለው እና ለምን እንደዚህ እንደሚቆይ ያላወቅኩትም ብቻ አምስት ደቂቃ ቆየ። እንትን ለማለት ሴንድ ለማለት ዝም ብሎ እንትን ያደርጋል ይሽከረከራል። ዝም ብሎ ሴንድ በለው እና ኔትወርክ ስቴብል ስላልሆነ ይሆናል ምናልባት። ስለዚህ የትኛው ነው የኦን ልጅ ሰሶች ትምህርት ባይዘው የኦን ልጅ ሰሶች ካላችሁ ኑ ግቡ። ጥያቄያችን በጣም ግልጽ ነው። ጆስ የኦን ልጅ ሰስ ኮንክ ናግባ ጆስ ሳሚ ኦን ልጅ ሰሶች ካላችሁ ኑ ግቡ። የትኛው ነው የእናንተ ትምህርት? ሁለቱም የእናንተ ትምህርት ሊሆን አይችልም። ባጊዜ ሁለቱም እኔ በጣም የሚያስቀኝን ነገር ልንገራችሁ። አብ ተወለደ የሚለው የሚሆን ልጅ ሰስ ትምህርት ነው። አብ አልተወለደም የሚለው የሚሆን ልጅ ሰስ ትምህርት ነው። ሁለቱንም እንግዲህ እግዚአብሔር እንግዲህ እንዲህ አይነት እንግዲህ ችሎታ ምን አይነት ችሎታ ነው አላችሁ? እንደዚህ አይነት ችሎታ ሁለት በአንድ ጊዜ ኮንትራዲክት የሚያደርጉ ነገሮችን አምኖ መቀጠል በጣም ከባድ ነው። ጆሲ እንደት ነህ? ሰላም ሰላም። እሺ ያዋራይት እምነት ተከታይ ነህ? ሄሎ አቤት፣ አቤት። ያዋራይት እምነት ተከታይ ነህ ጆሲ? አዎ ነኝ። ኦኬ፣ እሺ። ቅድም ሰምታል ብዬ አስባለሁ እንትን ባልኩት ነገር ላይ የትኛው ነው የኢትዮጵያ ሐዋርያት እምነት የቤተክርስቲያኒቷ ትምህርት? የትኛው ነው የቤተክርስቲያኒቷ የሐዋርያት ኢየሱስ አብም ወልድም መንፈስ ቅዱስም ነው የሚል እንጂ አብ ማለት ወልድ ማለት አብ ያ አብ ማለት ወልድ ነው ወልድ ማለት አብ ነው የሚለው አብ ማለት ወልድ ነው ወልድ ማለት አብ ነው የሚለው ቤተክርስቲያን ኢየሱስ ትምህርት አይደለም ማለት እንዴት? ከምን ከምን አንግል ነው? እንደዚህ ምሳሌ እኔ አሁን አብ ማለት ወልድ ነው ወልድ ማለት አብ ነው ብዬ አላወራው ማለት እኔ እኔ ከተክሌ ነው የሚል ነው። ተክሌ ግን በመጽሐፋቸው ተክሌ ማለት ወልድ ነው አብ ማለት ወልድ ነው ወልድ ማለት አብ ነው። አሁን እኔ ባይ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም የሚለውን አይደለም የጠየቅኩ በአነሳው ትርስ ላይ ስልህ እኔ አንስቼ ሳወራ የነበረው ርዕስ አብ ማለት ወልድ ነው ወልድ ማለት አብ ነው የሚለውን ትምህርት ተክሌም ደጉም ተናግረዋል። አይ የእኛ ትምህርት እንደዚህ አይደለም ብሎ ደግሞ ሁለቱንም ደግሞ ደግሞ ድምፅ እየደገመ ነው። ጆሲ አንድ ድምፅ እየደገመ ነው። ኦኬ፣ እሺ፣ ቴንክዩ ሶ አብ ማለት ወልድ ነው ወልድ ማለት አብ ነው፣ ክርስቶስና አብ ምንም ልዩነት የላቸውም የሚለውን ተክሌ ያስተምራሉ። ራሱኑ ጥያቄ ደግሞ በረከት ሲጠየቅ አይ የእኛ ትምህርት እንደዚህ አይደለም፣ እኛ እንደዚህ ብለን አናምንም ይላል። ስለዚህ የእኛ ትምህርት እንደዚህ አይደለም ብሎ በረከት የቄስ ተክሌን ትምህርት ትክክል አይደለም ይላል። ተክሌ ደግሞ ያንኑ ትምህርት በጽሁፍ አስቀምጠዋል። ደጉም ደግሞ ሲሰብክ ደግሞ ፋይሉ አለን። ስለዚህ የትኛው ነው ከሁለቱ ትክክለኛና የቤተክርስቲያንን እምነት የትኛው ነው የሚያረጋግጠው? እንግዲህ ወልድ ማለት አብ ነው፣ አብ ማለት ወልድ ነው የሚለው ምናልባት አውደ ንባቡን ሳታነብ ነው አንተ መጨረሻውን አንበባ ይሆናል እንጂ አውደ ንባቡን ከላይ ጀምሮ የተክሌን መጽሐፍ ብታነብ ግልጽ ያደርግልሃል። አሁን አንተ ቀጥታ ያችን ቃል ለምን ተጠቀመ በሚለው ብቻ አይደለም መሄድ ያለብህ መጀመሪያ አውዱን አንብበ ነው። ሌላው ነገር ደግሞ ሲያስረዳኛ ከአውዱ አንጻር፣ ለምሳሌ በረከት ቀጥተኛ ጥያቄ ነው የተጠየቀው ላሰማህ። በጣም ቀጥተኛ ኤክስፕሊሲት የሆነ ጥያቄ ነው የቀረበለት ለበረከት። ዲቤት ላይ ነው ኦኬ፣ ክርክር ላይ በጣም ቀጥተኛ እና መጽሐፉን ቃል በቃል ነው የተነበበለት እና የጠየቀው ላሰማህ። እንዲህ ከዛ አይ የኛ ትምህርት እንደዚህ አይደለም ነው ያለው እንጂ በሆነ አስፔክት ትምህርታችን እንዲ ነው መስተካከል አለበት አይደለም ያለው፣ ላሰማ ወይ ደግሞ አንተ ደግሞ የበረከትን አርመ መጽሐፉን ከመጽሐፉ የምታስተካክለው ነገር ካለ ኢትስ አፕ ቱ ዩ አንተ በኮንቴክስቱ ታስረዳኛለህ። ላሰማ ግን እኔን ጥያቄ እሺ ልታሳየኝ ነው ወይስ

የመጀመሪያው የምጠይቅ ጥያቄ ክርስቶስና አብ ምንም ልዩነት የላቸውም፣ ወልድ ማለት አብ ነው፣ አብ ማለት ወልድ ነው ብለህ ታምናለህ ወይ? ጥያቄውን ሰማህ? ብለህ ታምናለህ ወይ ነው ጥያቄው። አሁን ምንም ማብራሪያም የተሸከመ ጥያቄ አይደለም። ጥያቄው ቀጥታ የተነበበ ነው። ይሄ የሆነ ማብራሪያ ተሰጥቶ ሳይሆን ቀጥታ መጽሐፉን የተነበበው ባይዘው፣ የተክሌ መጽሐፍ ቀጥታ ተነቦ ነው የተጠየቀው። መጽሐፉን ታውቀዋለህ? ይሄኛውን ስቴትመንት ያለበትን መጽሐፍ ታውቀዋለህ? ጀሲ? አይ እኔ ብዙም እንደዛ የረቀቀ እንትን የለኝም፣ ግን እኔም ማምነውን ልንገር። የምንማረውም መጽሐፉን ታውቀዋለህ? ለምሳሌ አይ አንተ የምታምነውን አይደለም አሁን እያወራ ነው። መጽሐፉን ታውቀዋለህ? ገብቶኛል። መጽሐፍ መጽሐፉን አውቀዋለሁ። መጽሐፉን አይ መጽሐፉን ታውቀዋለህ? አሁን የተነበበው መጽሐፍ ምን የሚለው መጽሐፍ ነው? ቃሉ ይናገር መሰለኝ። ቢሾፕ ተክሌ መጽሐፍ ነው። ልክ አይደለው? ሄሎ፣ አቤት። አይሰማ አይሰማም ነው እሺ፣ ምን የሚለው መጽሐፍ ነው ጆሲ? ቃሉ ይናገር የሚለው መሰለኝ። አዎ ቃሉ ይናገር። እሺ፣ ስለዚህ ቃሉ ይናገር የሚለው መጽሐፍ አንብቦ። ኦኬ ዳኒ ነው ና፣ ከላይ ከአንተ በላይ ያለው ቃሉ ይናገር የሚለው መጽሐፍ አንብቦ ቀጥታ ታምናለህ እንዴ ነው ያለው። ኦኬ አሁን የበረከት መልስ ስማ። አላምንም። እንደሱ አይደለም፣ ትምህርታችን። እንደሱ አይደለም ትምህርታችን። እንደሱ አይደለም ደግሞ ትምህርታችሁ። ኦኬ በረከት ትምህርታችን እንደዚ አይደለም፣ አብ ወልድ ነው፣ ወልድ አብ ነው ማለት አይደለም ትምህርታችን ብሏል። ስለዚህ አንተ አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚለው ትምህርታችን ነው የምትል ከሆነ አስረዳኝ እስኪ። ኦኬ ፓስተር ቤኪም አልተሳሳተም፣ ቢሾፕ ተክለማርያምም አልተሳሳተም፣ እንደኔ ማለት ነው። ምክንያቱም ቢሾፕ ተክለማርያም በዛ መጻፋቸው ላይ ያሉበት ምክንያት ይኖራቸዋል እሱም በማንበብ ነው የምትረዳው አውዱን አንብበ ጠብቀን ምክንያቱም አንድን ቃል ብቻ ወስደህ የሆነ ሌላ ትርጉም አንተ አስረዳና ይዞ ምንም ትርጉም አልተሰጠውም ቀጥታ መጽሐፉን ነው ታምናለህ እንዴ ተብሎ የተጠየቀው ጆሲ አንተ አሁን አስረዳና አንተ አሁን የተክሌን ትርጉም አስረዳን እዛ መጽሐፉ ላይ ያለውን ነው ያደራል መጽሐፉ ላይ ያለውን ትርጉም ንገረን እናንብበው አብረን ከላይ ጀምሮ እናንብበው ካለ ከሌለ፣ ያው ምንም ያለ ማስረጃ ደግሞ መነጋገር አስፈልግም። ከመጽሐፉ እንደሆነ ታውቃለህ። አንተ ጋር እኮ ነው መጽሐፉ ያለው፣ እኔም ጋር መጽሐፉ አለ። ንገረኝ፣ እኔም አነባለሁ፣ አንተም። አብ ወልድ ነው ወልድ አብ ነው በሚል ርዕስ አይደለም ቃሉ ይናገር ነው የሚለው መጽሐፉ እንጂ አብ ወልድ ነው ወልድ አብ ነው አይደለም። እኔ እኮ ነኝ ቃሉ ይናገር ብዬ ቅድም ጀምሮ ስነግር የነበረው ነኝ። እንደዚህ አይነት ነገር አትበላ። አሁን እኔ ጥያቄ አብ ራሱ ምንድን ነው? አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚለውን ኦኬ፣ በረከት የኛ ትምህርት አይደለም ብሏል። አንተ ደግሞ በረከትም ተክሌም ትክክል ናቸው ብለሃል። ስለዚህ ተክሌ ትምህርቱን አስቀምጧል፣ በረከት ደግሞ ይሄ ትምህርት የኛ አይደለም ብሏል። ስለዚህ አንተ እኔን አሁን ማስታረቅ የአንተ ኃላፊነት ነው። ቀጥል። ኦኬ፣ ቤት ያለው እኮ የእኛ ትምህርት ነው አደለም ያለው ሰምቻለሁ። እንደሱ አደለም የማምነው እንደሱ ሳይሆን አብ ወልድ ነው፣ ወልድ አብ ነው በሚል ሳይሆን ኢየሱስ አብም ነው ወልድም ነው በሚል ነው እንጂ ትምህርታችን አልተደረገምወይን አልተባለ ልግን የኛን ግን ልንቆ ና አሁን እኮ በረከት ያለውን ላሰማ፣ እስከ መጨረሻው ስማ። አንድ አብም ወልድም ነው እንጂ ወልድ ማለት አብ ነው፣ አብ ማለት ወልድ ነው አይደለም አይደለም እያለ ነው። አብ ማለት ወልድ ነው፣ ወልድ ማለት አብ ነው ማለት አይደለም ትምህርታችን ብሏል። ተክሌ ደግሞ ትምህርታችሁን አብ ማለት ወልድ ነው፣ ወልድ ማለት አብ ነው ብሏል። አንተ አሁን ይህንን አስታርቅ። ቢሾፕ ተክሌ ወልድ ማለት አብ ነው፣ አብ ማለት ወልድ ነው ብቻ ብሎ ነው ያስተማሩት ወይስ ኢየሱስ አብም ነው ወልድም ነው አላሉ? መዛ መጽሐፍ ላይ አላነበብክም? ኢየሱስ አብም ወልድም ነው ብሏል። ይኸው ኢየሱስ አሁን እዚህ ቦታ ላይ በረከት በተቃራኒ ሁለት ነገሮችን በተቃራኒ ያስቀምጠዋል። ስማ፣ በትክክል ሁለት ነገሮችን በተቃራኒ ያስቀምጠዋል። ሁለት ነገሮችን በተቃራኒ ያስቀምጠዋል። ስማ፣ እነዚህን ሁለት ተቃራኒ ነገሮች ኦኬ፣ ሁለቱን ተቃራኒ አድርጎ እንዳቀመጠ እንዳስቀመጠ ስማ፣ ማለት ወልድ ነው ብለ ታምናለይ? አላምንም። እንደሱ አለ፣ አላምንም። እሺ ትምህርታችን እንደሱ አይደለም። ትምህርታችን እንደሱ አይደለም። ኢየሱስ አብም ወልድም ነው እንጂ ወልድ ማለት አብ ነው አብ ማለት ወልድ ነው አይደለም። አዎ፣ ስለዚህ ኢየሱስ አብም ወልድም ነው ትምህርታችን እንጂ አብ ማለት ወልድ ነው፣ ወልድ ማለት አብ ነው ማለት ትክክል አይደለም ብሏል። አየህ አሁን ኢየሱስ አብም ወልድም ነው ሳይሆን፣ እንዴ አሁን አልሰማህም ብራዘር? ጆሲ ሰምቻለሁ እኮ ከዚህ በፊትም እኮ ውይይታችን ሰምቻለሁ ግን ምንድን ነው ያለው ቤኪ? እኔ ሙሉ ሙሉ ቪዲዮውን አይቸዋለሁ፣ አዳምጫዋለሁ። ግን ያለው ቤኪ ምንድን ነው? ከላይ ጀምሮ እያነበበልህ መጥቶ፣ ስለዚህ በዚህ ምክንያት ይሄን ይሄን ይሄን ይሄን ብሎ ከዘረዘረ በኋላ ነው ስለዚህ ወልድና አብ ምንም ልዩነት የላቸውም። ምክንያቱም በአንድ አካል እኛ ባይ አብም ወልድ አንድ አካል ነው፣ በአንድ አካል ነው የተገለጡት ብለን ስለምናምን አካልን ከአካል መነጣጠል አትችልም። ምክንያቱም ኢየሱስ ክርስቶስ ስለ አብ በተጠየቀ ጊዜ እንዳለው አብን በእኔ እንዳለ እመኑ በማለት አንድ አካል ውስጥ የሚኖር መለኮትና ሰው ወይም እግዚአብሔርና ሰው እንደሆኑ ነው የሚናገረው። ስለዚህ ምንም ልዩነት የላቸው። የእኔ ጥያቄ ምን መሰለህ? አንተ የራስን ማብራሪያ ነው የሰጠ ያለው? ወይ ደግሞ እኔ አንተን ቴዎሎጂ ሳላቅ አይደለም እኮ እየመለስኩልህ ነው። ቢሾፕ ተክሌ ያሉበትን ምክንያት እየነገርኩህ ዮሲ እኔ በረከት፣ ቆይ አንዴ። በረከት ሁለት ነገሮችን በተጻራሪ መልኩ አያስቀምጥም። የመጀመሪያ ጥያቄ እሱ ነው። በተጻራሪ ማለት የእኛ ትምህርት የእኛ ትምህርት ኢየሱስ አብም ወልድም ነው ማለት ነው እንጂ አብ ማለት ወልድ ነው፣ ወልድ ማለት አብ ነው ማለት አይደለም። አላለም። አሁን። አዎ፣ እንደዛ አይጀምርማ ትምህርታችን ወልድ ማለት አሉ አብ ማለት አንተ ትምህርታችን አትበል። እኔ የበረከትን ንግግር ነው እያሰማው ያለሁት። አንተ አሁን ልትመልስልኝ የሚገባው ነገር በረከት ከተክሌ ጋር በቀጥታ እየተቃረነ ያለውን ነገር ነው። ይሄው እንደገና አላሰማል ስም አሁንም። እሺ ይኸውልህ፣ ስታሰማኝ ማለት ነው ስላምንም ካለበት ጀምሮ እስከ መጨረሻ ቪዲዮን አሰማኝ። ምክንያቱም ከዛ በኋላ የምንለሰልም መልስ ይኖራል። አንታው የቆረጥ ላይ ነው፣ ይሄው ነው ባይዞ ይሄ ሁለ ዲቤቱ እኮ አሰማኝ፣ ሙሉ ሙሉን አሰማኛ፣ ሙሉን አንተ አምጥታ አሰማኝ። እኔ እንዴት ነው ሙሉ ቪዲዮ አሰማ ብራዘር? እሺ ትንሽ ትንሽ አንተ ማስረጃን አምጣና ለአንተ የሚጠቅም ከሆነ ገፋ አድርግ አሰማ። ይህ እንዳይነት ክርክርማ አያስኬድም እኮ። ቆርጠ እኮ ቪዲዮ መስራት ትችላለህ። ቆይ ቆይ ምታ አንተ ፖይንት አለኝ ካልክ ሳትቆርጥ ሙሉ አሰማ። እኔ ችግር የለብኝም እንጂ አንተ ማስረጃ ሳይኖር እኔ አንተም ፕሩፍ እንዳቀርብ ልታስገድደኝ እኮ አችልም። ደግሞ ዲቤቱ ላይ ይዘ ዳኒ ይህንን ከጠየቀ በኋላ አስወጥቶታል። አንተ አሁን ዲቤቱ ላይም አልነበርክም። ሆና ዳኒ ከአንተ በላይ ነበረው ኤግዛክት ሌን ጥያቄ ከጠየቀ በኋላ አስወጥቶታል። ግን ስማ እኮ ለምን እሺ ቪዲዮን አታሰማኝም? ትንሽ አንድ አስር ሰከንድም ቢሆን አሳልፈ አሰማኝ። ይህን ያህል ጊዜ እንኳን ፈቃደኛ ሆናል። ሎጂካሊ ሎጂካሊ አንድ ነገር በተቃራኒ ይሄ ነገር እንዲህ ነው እንጂ እንዲህ አይደለም ከተባለ ሁለቱ ነገሮች አብረው መኖር አይችሉም። የእኛ ትምህርት ኢየሱስ አብም ወልድም ነው እንጂ አብ ማለት ወልድ ነው፣ ወልድ ማለት አብ ነው አይደለም ካለ፣ ኦኬ አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚለው ትምህርትና ኢየሱስ አብም ወልድም ነው የሚሉት ነገሮች ሁለቱ ተቃራኒ ናቸው ማለት ነው። ሎጂክ አታቀምልኝ። ኦኬ፣ እሺ፣ ላሰማ አንዴ። እሺ፣ ያው የምጠይቅ ጥያቄ፣ ክርስቶስና አብ ምንም ልዩነት የላቸውም፣ ወልድ ማለት አብ ነው፣ አብ ማለት ወልድ ነው ብለታምናለሁ? እሺ ጆሴ አንተ ታምናለህ እንደዚህ ብለህ አሁን የጠየቀውን ጥያቄ ታምናለህ አንተ አንተ ታምናለህ በረከት የጠየቀውን ጥያቄ በረከት የጠየቀውን ጥያቄ አንተ ታምናለህ ልዩነት እንደሌላቸው አምናለሁ በአካል አንድ እንደሆኑ እንደማይለያዩ አብ ማለት አብ ማለት ወልድ ነው ወልድ ማለት አብ ነው ብለህ ታምናለህ ከምን አንጻር ነው ይህንን እንደ የጠየቀኝ? ማለት ዝም ብሎ እኮ እንደዚህ አይባልም። ከመጽሐፉ ላይ ነው የተነበበው ብራዘር፣ ከመጽሐፉ ላይ ተነበው ነው። ስለዚህ ወልድ ማለት አሁን ይኸውልህ፣ የተክሊን መጽሐፍ የተክሊን መጽሐፍ ትምህርት ታውቃለህ፣ ታምናለህ። ስለዚህ መጽሐፉ ቃል በቃል ተነበው ነው። ወልድ ነው የሚለው እኮ የመጨረሻው የገጹ ክፍል ላይ ነው። ከመጀመሪያ ጀምሪያ እስኪ አንብብ። ጥያቄው ታምናለህ እንዴ? ኦኬ፣ ቆይ ቆይ ወልድ ማለት አብ ነው፣ አብ ማለት ወልድ ነው የሚለው ውሸት የሚሆንበት መንገድ አለ። ውሸት የሚሆንበት ሳይሆን ለምሳሌ ብቻውን ሲባል ትርጉሙ ሌላ ትርጉም ይሰጣል። ብቻውን ብለህ ነጠለ ስታወራለህ። ነገር ግን ተያይዞ የመጣው ምዕራፍ አለ፣ አረፍተ ነገር አለ። አንተ አሁን ከመሀል ቆርጠህ። እሱ እኮ አንተ የአንተ እንትን እኮ ነው ብራዘር፣ የአንተን ማብራሪያ እኮ አንተ ነህ እኮ። በርደን ኦፍ ፕሩፍ አንተ ላይ ነው፣ እኔ ጋር አይደለም። ግን የበረከት መልስ ስማ። አሁን የአንተን ሳይሆን የበረከት መልስ አንዴ ላሰማህ ስማ፣ በደብ ሙሉውን አሰማሽ። አላምንም፣ እንደሱ አይደለም ትምህርታችን እንደሱ አይደለም። ኦኬ ትምህርታችን እንደሱ አይደለም። ስለዚህ አብ ማለት ወልድ ነው ወልድ ማለት አብ ነው የሚል ትምህርት የለንም። እሺ ኢየሱስ አብም ወልድም ነው እንጂ ኢየሱስ አብም ወልድም ነው እንጂ፣ ተመልከት ኢየሱስ አብም ወልድም ነው እንጂ። እሺ ወልድ ማለት አብ ነው አብ ማለት ወልድ ነው አይደለም፣ አይደለም። ስለዚህ ኢየሱስ አብም ወልድም ነው ማለትና ወልድ ማለት አብ ነው፣ አብ ማለት ወልድ ነው የሚለው ሁለቱ ተቃራኒ ነገሮች አይደሉ እኮ የነገርኩ እኮ ነው። መጀመሪያ አሁን ቤኬ ያነሳበት ሐሳብና እዛ መጽሐፍ ላይ ያለው ሐሳብ የተለያየ ነው። በተለያየ መንገድ ነው እንትን የተባለው የተገለጸው። እኔ የጠየቅኩት ጥያቄ አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚለው የሚለውና ኢየሱስ አብም ወልድም ነው የሚለው ሁለቱ በተቃራኒ መልኩ የመጡ ነገሮች ናቸው እያለ አይደለም፣ በረከት እንጂ ብሎ ነው የተናገረው። እንጂ የሚለው አንድን በተጻራሪ የሚመጣን ነገር አመልካች አይደል? እሺ አሁን ምንድነው ያንተ ጥያቄን ያልገባኝ ነገር። ስለዚህ ከው አድሚት አድርግ አንተ አድሚት አድርግ። አሁን ዝም ብሎ ይድርቅና አልገባኝ እኮ አንድ ነጠላ አንድ ነገር ለብቻ አተኩረ ፖይንቱ ምን መሰለህ፣ ፖይንቱ ምን መሰለህ፣ ስለዚህ አብ ማለት ወልድ ነው ወልድ ማለት አብ ነው የሚለው ትምህርት ኦኬ፣ እሱ ነው ትክክለኛው የቤተ ክርስቲያኒቱ ትምህርት፣ ወይስ የበረከት ነው ትክክለኛው ትምህርት? የቢሾፕ ተክሌ ትምህርት እኮ ወልድ አብ ነው፣ አብ ወልድ ነው በሚል እኮ አይደለም እንትን የተመሰረተው። እኔ እየጠየቅኩ ያለሁት አብ ማለት ነው ወልድ ነው በሚል ነው ስለዚህ ኢየሱስ እኮይ አብ ማለት ወልድ ነው፣ ወልድ ማለት አብ ነው የሚለው የተክሌ ትምህርት አይደለም። እሺ ቀጥሎ ያለውንም በደብ ስማ። የደጉን ደሞ አስተማሩት ያስተማሩ እህ እየቆረጥክ አታሰማ፣ ሙሉውን አሰማ። እየቆረጥክ አታሰማ። ይሄ ባክ ሙሉውን ከመሃል የቆረጥ ትምህርት አንተን የ የአንድ ሰዓት የሁለት ሰዓት ቤት ነው እንደ ማሰማ የቆራረጥ ይችላል። ፖይንት አለኝ የምትሉ ኦንሊ ኢየሱስ ባይ ዘወይ ይዛቹኑ እንትን አሁን ተቆረጠ የምትሉትን ነገር ኦብቪስሊ ተቆርጦ ነው ሊሰማ የሚችለው እንጂ ሙሉ ላሰማ አልችልም። ፖይንት አለኝ ምልበትን አሰማችኋለሁ። እናንተ ፖይንት አለኝ የምትሉትን ነገር ደግሞ ሬዲዮ ናችሁ ግቡ። ፖይንት ካላችሁ ራሳችሁን ሬዲዮ ያደርጋችሁ መምጣት ሳብትዩ እንጂ እኔ ስራ አይደለም እኮ። ተቆረጠ የምትሉ ከሆነ አየ፣ እዚህ ጋር ስለቆረጥ እንዲህ አይነት ትርጉም ሰጠ እንጂ እንዲህ እንዲህ ነው የሚለውን ነገር ይዛችሁ ነው እንጂ የሆነ ጭፍን የሆነ ክርክር አትከራከሩ። ይህ ትክክል አይደለም። አማን እዚህ ጋር ስለተቆረጠ ነው እንደዚህ አይነት ትርጉም የሰጠ እንጂ ሙሉ ከሆነ ይሄ ነው ትርጉሙ የምትሉት ከሆነ አምጡ እንትናችሁ፣ ማስረጃችሁ ከዛ በኋላ ዊልሲ አበበ